ለመሆኑ እነዚህ ቃላት ፍቻቸው ምን ይሆን? ሁልጊዜ በቤተ ክርስቲያናችን ሰሞነ ሕማማት በመጣ ቁጥር እነዚህ ከአማርኛ ውጭ ከግዕዝ ውጭ የሆኑ ባዕድ ቃላትን በስርዓት አምልኮ ላይ እንሰማዋለን። ይልቁንም ኪርያላይሶን የሚለውን ዘወትር ቅዳሴ ላይ ስንሳተፍ የምንሰማው ቃል ነው። አማርኛ ነው? ግዕዝ ነው? ምን አይነት ቋንቋ ነው? እስኪ ከኔ ጋር አብረን እንቆይና ፍቻቸውን እንመልከት። መልካም ቆይታ። እንግዲህ ሁልጊዜ ጊዜ በሥርዓተ ቅዳሴ ላይ ስንሳተፍ እንዲሁም ዕለት ዓርብ፣ ሐሙስ፣ ማክሰኞ፣ ሰኞ እነዚህ የሕማማት ሳምንታት ላይ በእግዚአብሔር ፊት የክርስቶስን መከራ እያሰብን ለስግደት ለአምልኮ በቆምን ሰዓት ላይ በተደጋጋሚ እንሰማቸዋል። ይልቁንም ኪርያላይሶን የሚለውን ስያሜ ምን ይሆን ፍቺው እስቲ በጋራ እንመልከት የመጀመሪያው ኪሪያ ላይሶን የሚለው ቃል ነው። ይህ ቃል መነሻው የግሪክ ቋንቋ ነው፣ ግን ከጊዜ ብዛት የተነሳ አንዳንድ ፊደሎች መልካቸውን ለውጠው በተለምዶ የቀሩ አሉ። ኪሪያ ላይሶን ሳይሆን ትክክለኛ የግሪክ ቋንቋው ኪርዬ ኤሌይሶን ነበረ። ኪርዬ ኤሌይሶን። ኪሪያ ሲሆን እግዝእትነ የሚል ፍቺ ነው የሚያመጣው። ኪሪያ ሲሆን፣ ኪሪዬ ሲሆን ደግሞ እግዚኦ ማለት ነው። ኪሪዮ ሲሆን እግዚኦ ማለት ነው። ስለዚህ ኪርዬ ኤለይሶን ማለት እግዚኦ መሐረነ አቤቱ ማረን ነው። እንግዲህ ቅዳሴ ላይ አሜን ኪርያላይሶን እግዚኦ ተሳሃለነ እንላለን። ሁለቱም ፍቹ አንድ ነው። አሜን ኪርያላይሶን ማለት እግዚኦ ተሳሃለነ መልሰን በግዝም እግዚኦ ተሳሃለነ እንላለን። አንዱን ብቻ ምንልም በቂ ነው፣ ፍቹ አንድ አይነት ስለሆነ። ስለዚህ ኪርዬ ኤለይሶን የሚለው ከጊዜ ብዛት በኋላ ኪርያላይሶን ተብሎ በልምድ ቀርቷል እንጂ ቃል በቃል ኪርዬ ኤሌይሶን ማለት ነው። የግሪክ ቋንቋ ነው። አቤቱ ማረን፣ አቤቱ ይቅር በለን የሚል መንፈሳዊና ምህረትን የሚሰጥ ምህረትን የሚለምን የጸሎት አይነት ነው። ሁለተኛው ከዚህ ተያይዞ ኪርያላይሶን፣ ኪርያላይሶን እብኖዲናይን ኪርያላይሶን ሲባል ሰምታችኋል። በዜማ ልብን በሚመስጥ የሬዳዊ ዜማ ናይን ምንድነው ካልን፣ የመጀመሪያው ናይን ማለት የቅብጥ ቋንቋ ነው። ናይን የሚለው ፍቺ ማሃረን ወይም ማረን ማለት፣ ናይን ማለት ማሃረን ወይም ማረን የሚል ፍቺን በውስጡ ይዟል። ኪራላይ ሶን ን ሶን እብኖዲ ናይን ደግሞ ይላሉ አባቶቻችን። እብኖዲ ማለት ደግሞ የቅብጥ ቋንቋ ነው፣ አምላክ ተብሎ ይተረጎማል። እብኖዲ ማለት አምላክ ማለት ነው። ሌላኛው ታዎስ የሚለውን እንመልከት። ኪርያላይሶን ኪርያላይሶን ታዎስ ናይን ኪርያላይሶን እንላለን ከካይናቱ ጋር ሆነን። ታዎስ የሚለው ፍቺ የግሪክ ቋንቋ ነው። ታዎስ ማለት ጌታ አምላክ የሚል ፍቺን ይዟል። ጌታ ወይም አምላክ። ስለዚህ ጌታ ሆይ አምላክ ሆይ ማረን፣ ይቅርበለን እያለን ጌታችን ኢየሱስ ክርስቶስን እየሰገደ እንለምነዋለን። ታኦስ ማለት ሌላኛው ማሳያስ የሚለው ስም ነው። ይህ ቃል በተለያዩ የመጽሐፍ ክፍሎች ዘውትር እንሰማዋለን። ማሳያስ ማለት የዕብራይስጥ ቋንቋ ነው። ማሳያስ ማለት መሲህ የሚል ትርጉም አለው። መሲህ የሚለው ቃል ለሁላችንም እንግዳ አይደለም። ዮሐንስ ወንጌል ምዕራፍ አራት ላይ ሳምራዊቷ ሴትም የተጠቀመችበት ቃል ነው። በተለያዩ የመጽሐፍ ቅዱስ ክፍሎች መሲህ የሚል ክርስቶስ ተጠርቶበታል። መሲህ የሚለው ፍቺ መሲህ የሚለው አረብኛ ነው። መሲህ ማለት የተላከ ማለት ነው። እግዚአብሔር አብ የላከው አባቴ ላከኝ እኔም መጣሁ ብሎ ክርስቶስ እንደተናገረ መሲህ ማለት የተላከ ተብሎ ይተረጎማል። ማሳያስ ማለት የዕብራይስጥ ቋንቋ ነው። መሲህ ማለት ነው። መሲህ ማለት የአረብኛ ቋንቋ ነው። የተላከ ማለት ነው። ዓለምን ለማዳን በሥጋ መጣ ማለት ነው። ሌላኛው ትስቡጣ ነው። ኪሪያ ላይ ሶን ኪሪያ ላይ ሶን ትስቡጣ ናይን ኪሪያ ላይ ሶን ይላሉ። ትስቡጣ የሚለው ቃል የግሪክ ቋንቋ ነው። ዴስፓታ ነው መነሻው። ዴስፓታ ትስቡጣ ማለት የግሪክ ቋንቋ ነው። ዴስፓታ የሚል ነው የግሪክ ስረወ ቃሉ ማለት ነው። ዴስፓታ ማለት ደግ ገዢ መልካም ገዢ የሚል ፍቺ ይኖረዋል። ክፉ ገዢዎች ስላሉ እግዚአብሔር በምህረትና በይቅርታ በመልካምነት ነውና የሚገዛን፣ ደግ ገዢ ሆይ ማረን፣ ይቅርበለን እንላለን። ስፋታ ትስቡጣ፣ ደጉ ገዢ፣ መልካሙ ገዢ ጌታችን ኢየሱስ ክርስቶስ ሆይ ማረን፣ ይቅርበለን ብለን እንለምነዋለን ማለት ነው። ሌላኛው ዕለት አርብ ቀን ብቻ የሚባል ዘወትር አርብ ቀን ማለት በየአመቱ ማለት ነው በየአመቱ ዘወትር የሚባል ለየት ያለ ዜማ ቤተክርስቲያን ታዜማለች። ከስድስት ሰዓት ጀምሮ ከቀን ስድስት ሰዓት ጀምሮ ካህናቱ መሬት ቁጭ ብለው መጎናጸፊያ ለብሰው ተሸፍነው ማለት ነው። ምእመናንም ቁጭ ብለው ከመሬት ላይ ልብን በሚመስጥ ያሬዳዊ ዜማ ቅድስት ቤተክርስቲያን በካህናቱ በኩል ይህንን ጹም ዜማ ታሰማናለች። ቃሉም እንዲህ ነው። አምነስቲቲ ሙኬሪያ አንቲፋሲሊያሱ አምነስቲቲ ሙኬሪያ አንቲ ፋሲል ያሱ ግዕዝም አይደለም አማርኛም አይደለም ኢትዮጵያዊ ቋንቋም አይደለም ምን ማለት ነው ካልን አምነስቲቲ ሙኬሪያ አንቲ ፋሲል ያሱ ማለት የቅብጥ ቋንቋ ነው ተዘከረነ እግዚኦ በውስተ መንግስት ከ ማለት ተዘከረነ እግዚኦ በውስተ መንግስት ከ ታያታዊ ዘይማን በመስቀል ላይ ሆኖ የክርስቶስን አምላክነት አውቆ የጸለየው ጸሎት ሁልጊዜ በቅዳሴ ሰዓት ላይ የማይዘነጋ የማይረሳ ምዕመናንም ካህናትም በግል ጸሎታቸውም በማህበር ጸሎታቸውም አቤቱ በመንግስት በመጣ ጊዜ አስበን የሚሉት ቃል በዚህ በቅብጥ ቋንቋ በዜማ ሲቀርብ እናያለን። ተዘከረን እግዚኦ በውስተ መንግስትክ። አንድ ሁለተኛው አምነስቲቲ ሙአጊያ አንቲ ፋሲሊያሱ አምነስቲቲ ሙአጊያ አንቲ ፋሲሊያሱ ይኸውም የቅብጥ ቋንቋ ነው። ሁለተኛው ነው ተመሳሳይነት ነገር አለው። ሁለተኛው አምነስቲቲ ሙአጊያ አንቲ ፋሲሊያሱ የቅብጥ ቋንቋ ነው። ተዘከረነ ኦ ቅዱስ በውስተ መንግስትከ ተዘከረነ ኦ ቅዱስ በውስተ መንግስትከ ማለት ነው። እንግዲህ በአማርኛ ሲተረጎም ቅዱስ ሆይ ቅዱስ ማለት ልዩ፣ ክቡር፣ ንጹህ ጽሩይ ማለት ነው። አራት ፍች አለው ልዩ ክቡር ንጹህ ጽሩይ ለእግዚአብሔር የሚነገር ነው። አቤቱ ቅዱስ ሆይ በመንግስትህ በመጣህ ጊዜ አስበን። እግዚአብሔር ቅዱስ ይባላል፣ ክርስቶስ ቅዱስ ይባላል። ቅዱስነቱ የባህሪው ከማንም ያልተቀበለው ነውና፣ ቅዱስ ሆይ ልዩ አምላካችን፣ ንጹህ አምላካችን፣ ክቡር አምላካችን፣ ጽሩይ አምላካችን፣ ጽኑ አምላካችን ሆይ በመንግስት በመጣ ጊዜ አስበን ማለት ነው። በመንግስት በመጣ ጊዜ አስበን። ሶስተኛውና የመጨረሻው አምነስቲቲ ሙዳ ሱጣ አንቲ ፋሲል ያሱ አምነስቲ ቲ ሙዳ ሱጣ አንቲ ፋሲል ያሱ። ይህም የቅብጥ ቋንቋ ነው፣ የቅብጥ ቃል ነው። ምን ማለት ነው? ተዘከረን ነግዚኦ ዘላይለ ኩሉ በውስተ መንግስትከ ተዘከረን ነግዚኦ ዘላይለ ኩሉ በውስተ መንግስትከ ከሁሉ በላይ የምትሆን ከሁሉ በላይ የምትሆን ክርስቶስ ሆይ በመንግስት በመጣ ጊዜ አስበን ማለት ነው። ከሁሉ በላይ የምትሆን በመንግስት በመጣ ጊዜ አስበን ተብሎ ይተረጎማል። ይሄው ምንድን ነው? ከሁሉ በላይ ልዑል እግዚአብሔር የሁሉም ገዢ ነው። ከመላእክትም በላይ ከግሩማንም በላይ ከምን ደነግጥላቸው ከሃያላን ነገስታትም በላይ ዓለምን እንደገል ቀጥቅጠው እንደሰማ አቅልጠው ከገዙ ነገስታት ሁሉ በላይ መንግስቱ ዘላለም ነው እና ከሁሉ በላይ የምትሆን አምላካችን ሆይ በመንግስት በመጣ ጊዜ አስበን እያለች ቅዱስ ቤተ ክርስቲያናችን ጌታችን ኢየሱስ ክርስቶስን አምላክነቱን አምና ገዥነቱን ተረድታ ዘወትር በዚህ ዕለት ዓርብ ላይ በየዓመቱ ማለት ነው ይህንን ጸሎት ታቀርባለች። በእውነት የዚች ቤተ ክርስቲያን ልጆች ያደረገን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። መታደል ነው። አንድ ሰው የባይለ ጸጋ ልጅ ስለሆነ ኩደስ ይለዋል አደለ አባቴ ገል ይባላል ብሎ እኛ በጥበብ የተመላች የባህረ ጥበባት የቅድስት ቤተክርስቲያን ልጆች ነን። ለዚህ ያበቃን ደግሞ ቸርነቱ፣ አባትነቱ፣ ፍቅሩ ነውና በፍቅሩ በአባትነቱ በይዋህነቱ በዚች ሃይማኖት ጸንተን እንኖር አምላካችን ቅዱስ እግዚአብሔር ይፍቀድልን። እንግዲህ ሁልጊዜ በቤተ ክርስቲያናችን ዓርብ ቀን ስቅለት ነው። በዓመት አንድ ጊዜ ብቻ አይደለም። ስቅለት በመጣ ቁጥር አባቶቻችን እና አቡነ መባአ ጽዮን እየወደቁ እየተነሱ የክርስቶስን መከራ መስቀል እያሰቡ ክርስቶስ ጌታዬ ሆይ ለእኔ ስትል እንዲሆንክን እያሉ ክርስቶስን ይዘክሩታል። በአመት አንድ ጊዜ ብቻ አይደለም እና እኛም ኦርቶዶክሳውያን ስቅለት በመጣ ቁጥር ብቻ ለስግደት መሰለፍ የለብንም። ሁልጊዜ አርብ ቀን ስቅለትን እናስባለን። ሁልጊዜ እሁድ ቀን ትንሳኤን እናስባለን። በዚህ መንገድ ክርስቶስን እያመለክን በቀናች ሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ይፍቀድልን። የስግደትን ሳምንት በሰላም ፈጽመን የትንሳኤውን ብርሃንን ለማየት ቅዱስ እግዚአብሔር እንዲያበቃን በምህረቱ ሁላችንንም ይጎብኘን ለቻናሉ አዲስ የሆናችሁ ወንድምህቶቼ ሰብስክራይብ በማድረግ አባል እና ወዳጅ ሁኑ ላይክም እንዳይረሳ ሌላው እንግዲህ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ አነባለሁ መልሳለሁ ከዚህ በኋላ እንድጨምር የምትፈልጉት ካለ እንዲብራራ የምትፈልጉት ነገር ካለ በአቅሜ ሊቃውንትን ጠይቄ መጽሐፍን አንበቤ ለመመለስ ሞክራለሁ ለብርሃነ ትንሣኤው በሰላም ያደርሰን ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክብር። ይቆየን።